ሰላም ውዴት ተመልካቾቼ፣ እንዴት ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁም። በተቻላችሁ አቅም ቻናል ላይክ፣ ሰብስክራይብ ብታደርጉኝ፣ ብትከታተሉኝ፣ ብታበረታቱኝ በጣም ደስ ይለኛል። እና ዛሬ የመጣሁበት ርዕስ ምንድን ነው? ስለ ይቅርታ፣ ይቅር ማለት። ያው ብዙ ጊዜ ከሰዎች ጋር ያለን ግንኙነት እስሙዝ አይሆንም አይደለ? ማለት ብዙ ጊዜ ስላችሁ እስሙዝ ይሆናል፣ ግን አንዳንዴ ያጋጥማል አይደል? ከሰው ጋር መጣላት የሚያስቀይመን ሰው ይኖራል እኛም ሰው እናስቀይማለን። እና ግን እኔ ዛሬ እንድንወያይበት ወይም እንድንማማርበት የፈለኩት ርዕስ የጎዱንን ሰዎች ይቅር ማለት እንችላለን ወይ የሚለውን ነገር ነው። እና እንዴት ነው ይቅር ትላላችሁ እናንተ? ምክንያቱም የጎድ ጎድ ተውናል ብለን የምናስባቸው ሰዎች ሜቢ በእነሱ መለኪያ ትክክለኛ ነገር ሊሆን ይችላል አይደለም። እኛ ግን የሆነ ተበድለናል እንዲያርገውናል እንዲያርገውናል ብለን እናስባለን። ግን እነሱ ሰዎች የራሳቸውን ኑሮ ሜቢ እኛን ረስቶን ከነመፈጠራችን የራሳቸውን ኑሮ የኖሩ ነው። እኛ ግን በውስጣችን ይዘን ቂም፣ ደግሞ በጣም በጣም መጥፎ ነገር ነው አይደለም ይባላል እኮ ቂም ማለት ካንሰር ነው። ውስጣችን ቀስ እያለ ነው የሚበላል እና ለብዙ በሽታዎች ይዳርገናል። ይሄ ስኳር፣ ግፊት፣ ካንሰር ኢቨን እንዲህ በጣም ምክንያቱም ውስጣችንን ያዝን ማለት በጣም በቃ እንትን እንላለን። ይሄ በቃ ውስጣችንን ብልት ነው የሚያደርገው የእውነት ቅጥል እንላለን እና የሚመስለኝ፣ እኔ ደግሞ የሆነ በቃ ኬሚካል የሚረጭ ሰውነታችን ላይ ኬሚካል የሚረጭ ነው የሚመስለኝ፣ ውስጣችን ማለት ነው። ለዛም ይመስለኛል በሽታ ላይ የሚወድቁት እንዲህ አይነት ሰዎች ውስጣቸው ላይ ቂም የሚይዙ ሰዎች። እና እንዴት ነው እናንተ ቶሎ ይቅር ትላላችሁ ወይስ ውስጣችሁ አስቀምጣችሁ እርር ቅጠል ብስል ትላላችሁ? ቆሽት ያረረ ምናምን ይባላል አይደል? ቆሽት ደግሞ ለስኳር አይነት ነገር የሆነ ተያዥነት ያለው ይመስለኛል። ና በተቻላችሁ አቅም መርሳት እንኳን ባትችሉ ባንዲው አይረሳ። ምንም እንኳን እንትን አይደለም፣ እንደዚህ የሆነ ተበደልም ብለን አይደለም፣ የሆነ ነገር ቶሎ አንረሳም አይደለም ጊዜ ሰተን ቀስ እያልን ከውስጣችን ብናወጣው፣ እንዳልኳችሁ እነዛ ሰዎች የራሳቸውን ህይወት እየኖሩ ነው፣ ረስተውን። እኛ ለምንድን ነው እነዛ ሰዎች ውስጣችን ላይ ቦታ የምንሰጣቸው? ውስጣችን ላይ ከቁጭ ነው የምናረጋቸው? ያለ ኪራይ ያለ ምን እና፣ ለምን ራሳችንን ለምን እንጎዳለን? ለምን አንተውን? ቀስ እያልን በጣም ከባድ ነገር ከሆነ እየጸለይን ምን እያለን እነዛ ሰዎች መተው ብንችል ማለት ነው እና እኔ አሁን በጣም ብዙ አስቀይመውኛል፣ በጣም አናደውኛል፣ በቃ እንዲያርገውኛል፣ እንዳርገውኛል ብዬ በጣም በውስጤ ያስኳቸው ሰዎች ነበሩና። ጊዜ መቼም የማይፈታው ነገር የለም አይደለ? ጊዜ በጣም ብዙ ነገር ይፈታል። ከጊዜ ብዛት እንዳልኳችሁ ደግሞ ከውስጥ ያሉጣ ሲለኝ በጸሎት እውነት አሁን ወጥቶልኛል ና አንደኛ ነገር ያለው ሰላም። ሁለተኛ ነገር ደግሞ በሃይማኖታችንም ብናይ ኮ እኛ ይቅር ካላል እንዴት ነው? እግዚአብሔር እኛ በጣም ብዙ ጥፋት እናጠፋለን አይደለ እኛን እንዴት ነው ይቅር የማይለን? ቻልኩት መቼ ቀን እንዲሁም ስብከት እየሰማሁኝ ነበር። ሁለት ዓመት ቻልኩት ሶስት ዓመት ቻልኩት ምናም በቃኝ አሁን ምናም እንላለን አሉ አባ ገብረ ኪዳንን እየሰማሁኝ ነበርና እኛ እግዚአብሔርን እድሜ ልካችን ችሎናል አይደለ እኛ ሰዎችን እንዴት ነው ይቅር ማንላቸው። ይቅር ደግሞ ማለት የውሸት ምናምን ሳይሆን ከልባችን ማለት ነው። እውነት ከነዛ ሰዎች ጋር እኮ ተመልሰን እንደዛ እኮ መሆን አይጠበቅብንም። ግን በቃ መርሳት፣ ስናገኛቸው ሰላም ማለት ሜቢ፣ ጓደኞቻችን ከነበሩ ጓደኝነቱ ይቀጥላል ማለት አይደለም። ነገር ግን እንዲሁ እንዳጋጣሚ ስናገኛቸው ውስጣችን ንጽህት አድርገን ሰላም ማለት እውነት በቃ እንዳልኳችሁ አንደኛ ለራሳችሁ ነው። ሁለተኛ ነገር ደግሞ በቃ እግዚአብሔር በቃ ለእግዚአብሔር ያው አንደኛው ግን እግዚአብሔር ይሆንልኝ። እሺ እንደዛ ነው። እና በተቻላችሁ አቅም ከውስጣችሁ ውጥጥ አድርጓቸው፣ እውነት በጸሎት በምን አድርጋችሁ ይሄ ቂም መያዝ ጥሩ ስላልሆነ ማለት ነው። ቂም ደግሞ ስትይዙ የሆነ የእናንተ እግዚአብሔር በረከታችሁን ይይዝባችኋል ብዬ አስባለሁኝ። እኔ እንዳልኳችሁ ከኔ ላይፍ ኤክስፔሪንስ ራሱ ሼር ባረጋችሁ እነዚያ የያዝኳቸውን ሰዎች ትውት ሳረጋቸው ከነመፈጠራቸው ስረሳቸው ሳገኛቸው ምንም በቃ እረስቼ የምር የእውነት ማለት ነው። እሱን እግዚአብሔር ነው ያስቻለኝ። ከእንዳልኳችሁ በጊዜ ብዛት ማለት ነው። ና እንደዛ ሲሆን የሆነ በረከታችሁን እግዚአብሔር ይለቅላችኋል። የተያዘው ነገር ክፍት ሲልላችሁ ታያላችሁ። የተያዘው ነገር ተከፍቶልኛል ብዬ ነው የማስበው እኔ። እና እግዚአብሔርም ይባርካችኋል በብዙ ነገር። በቃ ብቻ ምን ልበላችሁ እግዚአብሔር ከእናንተ ጋር ይሆናል እና የሚያዝ ለጤናም ጥሩ አይደለም፣ በመንፈሳዊም ጥሩ አይደለም። ቤታችሁን በረከት የሚኖረው ራሳችሁን ንጹህ ስታረጉ ራሳችሁን በቃ ከእንዲህ አይነት ነገሮች ስታነጹ እንትን ይልላችኋልና ለራሳችሁ ስትሉ እነዛን ሰዎች ተዋቸው፣ ልቀቋቸው፣ ትውት አድርጓቸው፣ ሰላማችሁን ምረጡ። ይሄ የማይሆን አይነት ሁኔታ የሚያሳዩአችሁ ከሆኑ ሰዎቹ በተቻላችሁ አቅም ሰላምን መምረጥ ይሻላል ብዬ አስባለሁ። በተቻላችሁ አቅም ማለት ነው ከእንዲህ አይነት ነገር ቂም ከሚያስይዝ ቁርሾ የሆነ አንዳንዴ እኮ የሆነ በቃ ላ የማይጠቅመን አይነት ኮንቨርሴሽን ውስጥም ሆኖ ሊሆን ይችላል። እንዲህ አይነት ነገር ውስጥ የሚፈጠሩ እና በተቻላችሁ አቅም ሁኔታቸውን አይታችሁ የነዛ የሰዎቹ ሁኔታ እራሳችሁን ማራቅ በቃ ሰላማችሁን ምረጡ። ሰላም ከምንም ከምንም ከምንም እኔ አሁን እድሜም ነው መሰለኝ አይዶን ነው እድሜ በጨመርን ቁጥር ብስለታችን እንጨምራለ አይደለ? ክርክር አልወድም። ይሄ እንዲህ አይቼ ሰውን አይቼ ነው እንትን የምለው አይቼ። ሁኔታው ካላማረኝ ራሴን ገለል ነው የማድረገው እና በተቻላችሁ አቅም ሰላማችሁን ምረጡ። የማይሆን የማያዋጣችሁ ነገር ከሆነ ምናምን ብላችሁ ከጭቅጭቅ ከምናምን ንጥፍ፣ በቃ ምንም አያስፈልግም። አልፈው የሚመጡ ከሆነ ደግሞ እንዳልኳችሁ እናንተ ምንም ማረግ በማትችሉበት ሁኔታ ደግሞ ከሆነ እንዳልኳችሁ ይቅር ማለት ለራሳችሁ ስትሉ ማለት ለነዛ ለሰዎች ሳይሆን እና እንደዛ አድርጉ። እኔ ስለጠቀመኝ ነው እውነት። እኔ አሁን በቃ ራሴን አንዳንዴ ቁጭ ብላችሁ ቁጭ ብያሁን እድሜ የጨመረና አስባለሁኝ። እንዴት ነበረ እንዲህ እንዲህ ቢሆን ኖሮ ምናምን ብላችሁ የምታስቡት ነገር አላ ቁጭ ብዬ ሳስበው እንዴ ይላለሁኝ በቃ ይሄ አያወጣም፣ ከኔ ጋር አይሄድም ምናምን እንላለሁኝና ና እንትን በሉ ራሳችሁን፣ ሰላማችሁን ምረጡ፣ ጤናችሁን ምረጡ ልላችሁ ወዳለሁኝና እናንተስ እንዴት ነው ያለፋችሁበት? እያለፋችሁ ያላችሁበት ሁኔታ እንዴት ነው? ከሰዎች ጋር ያላችሁ ነገር ሰው ከራሱ ጋር የሚጣላል ይባላል። አይ ዶንት ኖስ እንዴት እንደሆነ አላውቅም ግን እኔ እስካሁን ከራሴ ጋር ተጣለሁ፣ ከሰው ጋር ነበረ እሱንም ትቻለሁኝ። ስተው ደግሞ በጣም እግዚአብሔር በበረከት በበረከት በበረከት እያደረገ ክሶኛል ብዬ አስባለሁኝ። እና እንዴት ነው የእናንተ ኤክስፔሪንስ፣ ሼር ብታደርጉኝ በጣም ደስ ይለኛል ለማለት ነው። አመሰግናለሁ። ባይ ባይ።